ጀመር ነግሪያችሁ ነበር። አብርሽ ሄርሚላን ነ ያፈቅራታል ብያችሁ ነበር። አያቸው ቡታጅራ የመስቀል አልሄድም ብሎ ቀርቶ ከዛ ከሷ ጋር እንሂር ስትለው እሺ ብሎ ያው ይዛው ሄደች። በጣም ነው የሚገርመው። ዛሬ ደግሞ እንግዲህ ከሚና ቡራ ጨረቃ መስለው መጥተዋል። እና ደግሞ ደስ ያለኝ ነገር የቡራዬ እናት የመረቀችው ምርቃት በእውነት በጣም አስደስቶኛል። ዛሬ ደስ የሚል ምርቃት፣ የእናት ምርቃት፣ ደስ የሚል ምርቃት ነውና እናት ለዘላለም ትኖርላለሁ። እናንተም ዲመቅ ብላችኋል፣ ልብስ ከልብሳችሁ ጋራ በአለም በአለም መስላችኋል። ደስ እትላላችሁ። ሀይሜና ብሩኬ፣ እንዲሁም ጋሻም ዛሬ ምርጥ ዲመቅ ብለዋል፣ ሰፕራይዝ ተደርገዋል። ደስ ይላል፣ በቃ ማለት ነው። ዛሬ የተገረምኩበት ይሄ ነው። እናት የቃየ ጠፋው አይመስልም እኮ አብረሽ። ይሄ ነገር ግን እንዴት ነው ይሄ ነገር ድራማ እየሰሩ ነው እንደ ሰዎቹን ያልገባኝ እውነት ለመናገር አብሬሽ እኮ ምንም እቃ ያጠፋው እንኳን አይመስልም እኮ ይቅርታ አድርጉልኝና ሰላም እንዴት ናችሁ ደህና ናችሁ ወይ አለሁላችሁ ደህና ነኝ አፒ ነኝ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ በያላችሁበት አለም ዳርቻ ሁሉ ፈጣሪ ይጠብቃችሁ ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ አሁንም አዲስ መረጃ መጥቻለሁ ይሄ ቪዲዮ ከተመቻችሁ ላይክ ሼር ኮሜንት ማድረጋችሁን አትርሱ እንግዲህ ያው ዛሬ አይታችኋል ብዬ አስባለሁኝ። ጉድ ነው አለ። ለማንኛውም አንድ የተረዳሁት ነገር አለ፣ እውነት ለመናገር ማለት ነው። ዛሬ እንዳለው ቡታጅራ ሂደዋል የአብርሽ ጓደኞች፣ እነ ብሩክ እና ቤላ ምናምን ሁሉ ማለት ነው። እና አብርሽ አልሄድም ብሎ ቀርቶ ይመስለኛል ዛሬ ግን እሷ ለአንተ ብዬ ነው የቀረውት። አንተ ኒጀል የሚሄድ ነው ቤተሰቦችን ላስተዋወቅ ነው ስትለው እንግዲህ እሺ ብሏል። እውነት ለመናገር ሂዶ እንግዲህ የሄራሜላን ቤተሰቦች ልተዋወቅ ነው አብርሽ ማለት ነው። አያችሁ አይደለ? በጣም የተገረቁት ማለት መተዋወቁ ምንም ችግር የለውም ብዬ ነው የማስበው። ግን እንዲያው በዚህ ልክ እንደዚህ እንዴት ማለት አልገባኝም ነገሩ እውነት ለመናገር ለማንኛውም ያው እኛ ምናየው ቪዲዮ የሚለቀቅልን ፖስት የሚደረግልን ነገር ነው። ሌላ ነገር የምናውቀው ነገር አይኖረንም ብዬ አስባለሁ። እውነት ለመናገር እነሱ የራሳቸው የሆነ የሚሰሩት ነገር ያለ ነው የሚመስለኝ አሁን ላይ ሳስበው ማለት ነው። እና ግን ሰው የሰው ልጅ ጥሩ ነገር እንዳይናገር ምናምን ባታደርጉ አሪፍ ነው ብዬ አስባለሁ። ምክንያቱም እናንተ እያደረጋችሁት ያለው ነገር ትክክል ባይሆንም እንኳን ሰው አንዳንድ ሰው ደግሞ ባየው ነገር የሆነ ነገር ሲል ይሄን ነገር ለምን አለ ማለት ተመልካች ትክክል ነው ብዬ አላስብም። ና ምክንያቱም እናንተ የምታደርጉት ነገር ያው ሰው ትክክል እንዳይናገር ወይም ደግሞ ሀሳብ እንዳይሰጥ የሚያረግ ነገር ነው። ና ይሄን ነገር ቆም ብላችሁ ብታስቡበት አሪፍ ነው። በይነኝ እንዲህ ማለት ነው የፍትነት ምክሬ ነው። አንቺ እናቴ ዓይንሽን በጫው ፊትሽን በጫው ታጥበሽ ነው የመጣሽ ሴት እየሆነሽ። እውነት ለመናገር ዲፍረትሽን እንጃ፣ በጣም በጣም በጣም ዲፍረትሽ በጣም ነው። እንዴ ሰው ሰው ጎበዝ ነው። እውነት ለመናገር የምሬ ነው የምላችሁ ብዙዎቻችሁ ደግሞ አንዳንዶቻችሁ ደግሞ ስራ ነው ይስሩበት ምናምን የምትሉም ምህቶች አላችሁ። ስራ ነው ይስሩበት የምትሉም አላችሁ። አብርሽና ሩታ አልተጣሉም ስራ ነው እየሰሩ ያላችሁት የምትሉኝ እህቶች አላችሁ ማለት ነው። እኔ እውነት ለመናገር በዚህ ልክ እንዲህ አይነት ስራ አለ ብዬም አላስብም። እውነት ለመናገር እና ሩታ ደግሞ ይሄ ከሆነ ይሄን ያህል መንገድ አትሄድም። ሩታ እንኳን ፕራንክ እንኳን ቢሆን ወይም ደግሞ ድራማ እንኳን ቢሆን ሩታ ይሄንን ያህል መንገድ የምትሄድበት አንድም ነገር አይኖራትም። እና ተቤቷ ስለምን ትሄዳለች? ድራማ ከሆነ ግን አይደለም ውዶች፣ አልገባችሁም ይመስለኛል። እኔ ድራማ ከሆነ ታቆኛላችሁ። ጠንቀቄ ነው ማውቀው እናገራለሁ። ግን ይሄ ግን አይደለም። ሲጀመር አብርሺ አይኑን የጣለው ዚች ልጅ አይኑ በቃ አይኑን ጥሏል ማለት ነው። እና ዛሬ እንግዲህ ከይሚና ቡራ በአለም በአዝ መስለው ፏ ብለዋል ማለት ነው። ይመቻችሁ። የአበሻ ልብስ ምርጫችሁ ይመቸኛል። እውነት ለመናገር ደስ የሚል ያበሻ ልብስ ምርጫ ነው የምትመርጡትና ባለፈው ዕለት የእንቁጣጣሽ ልታም ራሱ የለበሳችሁት የሐበሻ ልብስ በጣም ደስ ይላል፣ ያምራል። የዛሬውም በጣም ነው የሚያምረው፣ ደስ ይላል። በጣም ይመቻችሁ። የልብስ ምርጫችሁ ይመቸኛል። እንዲሁም ደግሞ ለሚሰፉትም ደግሞ በጣም ጥሩ ጎበዞች ናቸው። እንደዚህ እያዘዛችሁ እነሱም እንዲሰሩ እንዲበረቱ ስለምታደርጉ ማለት ነው። የልብስ ዲዛይን ማለት ነው። የልብስ ዲዛይን ለሚሰፉት ራሱ እንደዚህ ሲታዘዙ ምናምን በጣም ይጠቀማሉ። ገባችሁና፣ ይህንን መልካምነታችሁ ፈጣሪ ይጠብቃችሁ እላለሁኝ። እስኪ እናንተ ደግሞ እንግዲህ የተሰማችሁን ሀሳብ አስተያየታችሁን ስጡ። እኔ እንግዲህ ከዚህ በላይ ምን ልበል ታዲያ? የአብርሽ ፈገግታ እያችሁ፣ የአብርሽ ፈገግታ ፍንድቅ ድቅ ብሎ እኮ ነው የሳቀው ዛሬ። ፍንድቅ ድቅ ብሎ ነው የሳቀው እናቴ። ፍንድቅ ድቅ ብሎ ነው የሳቀው እናቴ። ለማንኛውም እኛ የምንለው ነገር የለም ብቻ ሮታ ሰላም ትሆን አንተ ለምን ተሻለህ ማለት አይደለም እኮ አብርሽ፣ ግን እንዲው በአንዴ እንዴት እሺ ብለሃት ልትሄድ ነው? ግን አንዳንዴ አብርሽ የዋህ ነው። እናንተ ባንዴ እኮ ነው እሺ ያላት፣ የዋህ ነው። ግን አብርሽ እውነት ለመናገር በጣም ሲጠና የዋህ ሲጠና፣ በጣም የዋህ ነው አብርሽ። እውነት ይሄ የዋህነት ግን ጥሩ አይደለም ብያስባለሁ። አንዳንዴም ደግሞ መግደርደር ልመድ ጥሩ ነው መግደርደር። አይኔ ያልሄድም ፍንዴት ይሄዳለሁ ምን ልባል ማለት ልመድ ባይነኝ እንደዚህ ከሆነ ጥሩ ነው። ግን አንተ መቅደርደር እራስህ ወይንም አታውቅም። የሆነ ነገር ሆን ተተባልክ እሺ ነው የምትለው እና ይሄ እሺ ደግሞ ይዞ ገደል ይገባል። ባይነኝ እንዲህ እንዲህ ማለት ነው እና ተጠንቀቅልሃለሁ። ይሄን ለማለት ነው የመጣሁ። ውዶች፣ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ የሆነላቸው። በአዲስ ቪዲዮ እንመጣለን። እስከዛ ሰላማችሁ ብዝት ይበልልኝ። አቢ ነኝ። መልካም ምሽት። ባይ ባይ